ኢትዮጵያ ህዳውብዞ የማይመጣት አስናቀ በላይ ነው። እኔ በዛሬው ዕለት የተዘጋጀውት ቶፕ በአማርኛ ሲተረጎም ኢትዮጵያ እንወቅ የሚል ነው።

ለወታደር በጦሩ ኃይል ይስተው በሀገሩ ሰላሙን በሩ ይጠበቅ ዳር ድንበሩ ለዚህ ነው ምኞቱ የሰላም ሚኒስትር ሚኒስትሩ። ለዚህ ነው ምኞቱ የሰላም ሚኒስትር ሚኒስትሩ። ደስተኛ ሆነን መከራን ያላየን የኩሩብ ሕዝብ የኢትዮጵያ ልጆች ነን። ያውም የኢትዮጵያ ልጅ ጌጥ ያልደነቀን ክፋት ያላወቀን ኖረን ያልጨነቀን ሲሰጡን ለማንም ሰው ያላኮረፍን እኛ በተፈጥሮ የደመቅን የዛሬ ውበታችን ግፋት ያላደፍን ጽሩ ማንነታችን ኢትዮጵያ ያስራልን በጀግኖቹ ሀገር ኢትዮጵያውያን፣ በጀግኖቹ ሀገር ኢትዮጵያውያን፣ ሰማይ ነፋራ ይለፍ ባለፈው ዓመት ይገደፍ በእናት ሀገር በኢትዮጵያ ይቅፍ፣ በሰላም እንኑር እንታቀፍ፣ በሰላም እንኑር እንታቀፍ። ሰዎቹ መጀመሪያ ተናገራችሁ። ስለዚህ በጣም ይገርም። ስነ ጽሁፍ ሁላችንም አድናቆት የምንሰጠው ጭብጨባው ለሱ በመስጠት ለሱ ነው የምንሰጠው ማለት ስለዚህ፣ እንዴት እንደሚጨበጨብ ማሳያቸዋል። እሱ ነው የምናደርሰው። እሺ፣ ስለዚህ ሙሉ የማንም ሳይቀር ወደ እሱ